እንደም ግር እንደምነህ እግዜር፣ ሰማይ ቤት ሌት እመጣለሁ ብለህ ቆየህ እሳብ እኛማ ለልፋ አመልከቻ ጽፈን በወፈ ሰማይ መድረክ ላይ ጸሎት ቤታችንን እኛው ላይ ቆልፍን፣ የምድራ ተካራ ህግጋቱን አልፈን ደብዳቤ ላክንልህ አይነን ካየነው ሁለት ሺህ ዘመን እንደቀልድ አለፈ። የመምጣት ዘመን እየኮሰመነ መቅረት ገዘፈ። እንደውም እንደውም በመጣሉ ተስፋ ሁለት ሺህ ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳ ነው ዜር አበሻ ነው እያሉ ያሙሃል። እኔ ምን አውቃሉ አመስግኑ ሲሉኝ እልልታ የማቀት ቃሉን ስማ ሲሉኝ ሰባኪው ግር ስር በደስታ መቀመጥ። እግዚኦ በል ሲሉኝ ባይኔ የማፍስ፣ አሌሉያ ሲሉኝ በሳቅ ልቤ የሚፍስ። ምናምንቲ እውቀት ውስጤ ያልጸደቀ፣ እንበረከክበት ጉልበቴ ያለቀ። እኔ ምን አውቃለሁ ግን አንተ ደህና ነህ፣ ከምር እንደሚያሙት ምጽሐት ቀረ እን የሰናፍጭ ቅንጣት አክል ጥርጣሬ አትከፋም። አንዳንዴ ከሆነ ሱንና ሰማይ ቤት እንዴት ነው አብርሃም፣ ሰላም ነው እዛስ ቤት ገነባ ዛሬስ በድንኳን ነው። እኛማ ይወልህ በቤት ኪራይ ችንካል እየተሰቀልን ኤሎሄ እንላለን ዳቦ እንድጠልልን። ወደ ላይ ገነባን፣ ወደ ጎን አሰፋን። ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን፣ ቤት ለእንግዳ ማለት ጭራሹ እየጠፋን። አባታችን ሙሴ እንዴት ነው ለቀሩ? ውቅያኖስ ነው መክፈያው ደህና ናት በትሩ። እኛማ ይወልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላሰ፣ ንገርልንና በትሩን ያወሰን ነው እና እግዜር ወይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታን ለአባታችን ሙሴ እንደምትልልን የሚሄድ ዘመን ነው ባህር የመሻገር ዱላ አላክልን ብሏል። ሰማይ ቤት እንዴት ነው? ዳዊትስ፣ ደህና ነው? ዛሬም ይዘምራል? ሰላም ነው ጠጠሩ? ሰላም ናት ወንጭፉ? እዛ ሳቅል ገዛ ጎልያድ፣ ተራራው ጎልያድ ግዙፉ፣ እልፍ አእላፍ ጎልያድ ከቦኝ ሲደነፋ ወንጭፉን ጠቅሎ ምነው ዳዊት ጠፋ ብለሃል፣ በድልኝ ለረከሰ ጠጠር ለሞላ ወርዋሪ ወንጨፍን ስጠው ለዚህ ታሪካዊ ብለህ ዘዝብን። እንዴት ነው ጌታዬ፣ ሰማይ ቤት እንዴት ነው? የሙሴ አልጋዋራሽ ኢያሱ ሰላም ነው ያቆማትን ፀሐይ ግቢ ቢላት ምን ነው አንተ እንደምታውቀው አስራ ሶስት ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ አረ ፀሐይ በዛ የመጣው ወር ሁሉ ፀሐይ እያዘለ የተሾመ ሁሉ ፀሐይ ነይ እያለ የ13 ወር የእግዚር ፀሐይ የ13 ወር የእግዚር ጀምበር ባቃጠላት ምድጃገር ምን ታምር ሊኖር ይችላል ፀሐይ ሆኖ ኧረ እግዜር በእናት በጭንቅ አማላጇ ባዘለህ ጀርባዋ ባቀፉህ እጆቿ፣ ወይ ዝናብ ላክልን ወይ ዝናብ ሆነና ውቀት ገደለና። እናለ ጌታ ወይ ማጣፊው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት ጴጥሮስ ሲሉን ወይ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን ሰላሳ ጭብጨባ እንቀበላለን። ልቀበላለን ተው የኛን ነገር ሰማይ ቤት እንዴት ነው? ዮሐንስ ደናናት ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርመን ግንዱንም አንክተው ለፍጥረተ አዳም ባይኑ ይገምጡታል። ሰይጣንም ደህና ኑሮ ተስማምቶታል። ሰውን ለማሳሳት ላይ ታች ማለት ትቷል። ሳይጠራው የሚጎርፍ ሕዝብ በስቶለታል። አረ እግዜር በናተ በጭንቅ አማላጇ ባዘለህ ጀርባዋ ባቀፉህ እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና።